ስጋ ስሜት ሲሰማው መንፈሱ የሚሰማዋል። መንፈሱ ሲሰማው ደግሞ አንተ ይሰማል። አንተ ሳትፈልግ ሀፍረተ ስጋ የመቆም አንተ ሳትፈልግ ካፍህ የሆነ ቃላት የመውጣት አንተ ሳትፈልግ በሰውነትህ ላይ በማንኛውም አካላትህ ላይ የሆነ ሳትፈልገው የሚመጣ የሚታዘዝ ነገር አለ። ያ ሁሉ የሚያሳየው ስጋ ያንተ እንዳልነበረና የተቆጣጠረ ኃይል እንዳለ ነው። ያ ደግሞ በስግደት ነው የሚወገደው። ቆም ብለህ መንፈሳዊ ህይወትን አስተውለ ስትሰግድ ስትጸልይ መንፈሱ ይደነባበራል። እና በህልም ሲታይ ብዙ ጊዜ እንዲህ ስጋ ላይ የተጣበቀ መንፈስ ብዙ ጊዜ ሲታይ በህልም ያሯሩጣል፣ ያሯሩጣል እና ነፍስ ነች የምታየው። መንፈሱ ሲሮጥ ነፍስ ነች የምታየው። ነፍስ ላይ ከተቀመጠ ግን በህልም ይሄን ነገር ማየት በጣም ከባድ ነው። ነፍስ ላይ ከተቀመጠ ወይ በገሃድ በስነስርዓቱ እንዴት ነው ዋናው? ጊዜ እጸልያለሁ ጸልያለሁ፣ እንቢ ይለኛል፣ ፋልማለሁ፣ ጋደላለሁ፣ የሆነ ጾም በቃ እንደዚህ በጣም ሮጥ አለው ግን እንቢ ይለኛል የሚሉ ሰዎች ወደ ነፍሳቸው የተጠጋ መንፈስ እንዳለ ማሳያ ነው። በአንድ በኩልም ስታስበው ደግሞ የሚጸልዩት የሚሰግዱት ዓላማ የሌለው ጸሎትና ስግደት ስለሆነ ሊሆን ይችላል። ዓላማ ማለት ምንድነው? መጀመሪያ የነፍስ ጉዳይ፣ ከዛ የስጋ ጉዳይ፣ ከዛ ደግሞ የቤትና ምድራዊ ጉዳይ። ስጋ ጉዳይ ሲባል ስለ ስጋችን ስለማነታችን ማሰብ፣ ስጋን የማጽዳት ከዝሙት ከሀሰት ከምናምን መጽዳት። ከዛ ቀጥሎ ስለቤት ማሰብ። እንዲህ ቅደም ተከተሉን ከጠበቅ ነገሮች ይስተካከላሉ ብዬ አስባለሁ ነው ያለነው። ሁለተኛም አጭር ናት። ትናንትና እኔ ያለ እንኳ ተጋጣሚ ትናንትናም ጊዜ ነበረኝና ከስታስመጣ ከዛ አርጋኖ ከተኛው በኋላ በቃ በህልሜ በቃ ሁሌ እንቅልፍ ብዙ አልተኛም በብዛት ግን አይመጣኝም እንግዲህ ግን በተኛው በተኛውበት ጊዜ ደግሞ አንዳንዴ ማለም ጊዜ አለ። አሁን ትናትና ያለምኩት ስራ ቦታ ሄጌበትክ ስራ ቦታ ነው በህልም የሚያየሁት እና እዛ ስራ ቦታ ሄጄ ኢንፊጅን አለ አይደለ? ኢንፊጅን ትኛስበት ግሉኮስ እንደዛ መርፌ ያለው ጫፍ ያለው የኃይል እንትን የምትወስደው ማለት ነው። በዛ ጫፉ አሉ እዚህ የእጃችን እንትን ያሉ ስሮች፣ ምን የደም እንትን ያሉ ማለት መተላለፊያ በዛ አስገብቶ አንድ ደም ስር በዛ አስገብቶ ደም በቃ መጥቶ መጦ በአፉ ነው የመጠጠው ይመስለኝ። በአፉ ምጥጥ አድርጎ ወሰደው፣ ከደሜ ከደም ስሬ ማለት ነው ደም ልክ እንደ ደም ስትሰጥ የሚረጭ ደም አላረም እንደዛ ያየሁት በቃ ያየሁት በህልሜ ሆነው ግን በቃ እንደ እውነት ነው የሚመስለኝ። እንደዛ ሲወስድ እዛ ስራ ቦታችን ነው የስራ ቦታችን መግቢያ ደምህን የወሰደው ደማው ከደም ደም ስሬ በቃ ልክ እንደ ኤንፊጂን የሚገባበት እንትን አለ በእሱ አድርጎ መጥጦ በቃ ደሜ ወሰደው። ልክ እንደምታየው ነው የሚመስለ ደግሞ ማን ነው ምት ለይተዋል፣ ሰው ለየሁትም፣ ግን እዛ ስራ ቦታችን ሆኖ ስራ ቦታ እዛ መግቢያ ስራ ቦታችን ከመግባታችን በፊት ሰዓት እስከሚደርስብን ቆም ብለን ትንንበት አለ ምንጫወትበት፣ ምናምን በቃ እዛ መግቢያ ሆነ ከመኪናው ወርጄ ቆሜ በቃ እሱ ነው የሚታኛለ በደም ስሬ በቃ ደም ሲወስድ ብቻ። አዎ ብዙ ጊዜ ደም ደምህ ፈሶ ወይ ውሻ ወይ የሆነ ሰው መጥቶ ደምህን ወይ ሲረግጠው ወይ ውሻ ሲልሰው፣ ወይም ደግሞ የሆነ ሰው አሁን ደግሞ ሻል ብሎ ደምህን እንግዲህ በሳይንሱ በስሪንጅም ሊሆን ይችላል ሲወስደው ከታየ፣ ከህይወትህ ላይ የሆነ የተካፈለ አንድ የሆነ ነገር አለ። አንተ ሳትፈልገው የሆነ የወሰደብህ ነገር አለ። እድሜም ሊሆን ይችላል፣ ጊዜህን ሊሆን ይችላል። ስራህ በጣም ከእግዚአብሔር ጋር እንትን ሆኖ ባህል በጣም ተሻምቶ ባህል ብዬ ነው የማስበውና፣ ደም ከተወሰደ ከህይወትህ ላይ ሊወሰድ የማይገባው ወይ ጊዜ ወይ ደግሞ ጉልበት ወይ ደግሞ ማንነትህን ምናልባት እንግዲህ የስራው ጸባይ ምን እንደሆነ ባይታወቅም ያ ነገር ጥሩ አይደለም። ደም ሲወሰድ ከታየ ጥሩ አይደለም። የስራ ጸባይ ምን እንደሆነ አልጠይቅህም። በርግጥ ግን ብዙ ጊዜ ስራው ከእግዚአብሔር ጋር የማይሄድ ከሆነ ሙሉ ጊዜህን በቃ አሁን ለምሳሌ ጹም ጸልዩ፣ ወይም በተለይ ንስሐ ግቡና ቁረቡ ሲባል ኧረ ገና ብዙ ስራ እሰራለሁ ምናምን ይሉና ጠዋት ሰንበትንም ሽረው ስራ የሚሰሩ ሰዎች አሉ። በጣም በቃ ጊዜያቸውን አባክነው በጣም ገንዘብ ለማትረፍ የሆነ ቤተሰሪ ደም የለውም ይባላልና፣ በቃ የሆነ አላማ እስከሚከናወን ድረስ በጣም ለፍተው የሚሰሩ ሰዎች አሉ። ግን ለድካም ለከንቱ የሚሆን ነገር ነው። ደም ሲወሰድ ከታየ ብዙ ጊዜ ያ ነገር ከንቱ እንደሆነ ከአንተ ውስጥ ደግሞ ከህይወትህ ላይ የሆነ የተጋራህ ነገር አለ። አንተ በራስህ ደም ላይ በራስህ ህይወት ላይ የተጋራህ ሌላ ኃይል እንዳለ ማሳያ ነው። ስራው የስራው ፀባይ ደመወዝህ ገንዘብህ ሊሆን ይችላል። ያው ያው ስራ ኖርማል ስራ ነው፣ ችግር የለውም፣ አንብናገርበትም። ኖርማል ስራ የሆነ ነው፣ ካምፓኒ ነው ስራ፣ ካምፓኒ ውስጥ ሆነ ያው ነው። እንደዚህ ፎርክሊፍት አለው እንት ምንም ይበቃ፣ የሚሰቅሉ የሚያወርዱ፣ እንደዚህ አይነት ነው የሚሰራ። አዳር ሙሉ ቀለም ምትሰራ ወይስ ሽፍት አለው? አዳር አለኝ። በሁለት ወር ሁለት ሳምንት አለኝ አዳር። ያዳር በጣም አልወደውም ስለሆነ በጣም ያበሳጭ አዳሩ። አዳር አለኝ ሁለት ሳምንት ማለት ነው። ሌላ ጠዋትና ከቀን ማለት ነው፣ ጠዋትና የጠዋትና ከሰዓት ማለት ነው ያለኝ ከዛ ላይ ገንዘብ አስራት ታወጣለህ፣ በአንድ አቅም ያወጣል አስራት ጥሩ ነው። ቀጥሎ ይሄንን ሲወስድብህ የነበረን መንፈስ እንደሆነ እያሳየህም ነው። በፊት ከመንቃት በፊት በዛ ሰዓት ላይ ህይወትህን የተካፈለ ሀይል እንዳለ ማሳያም ነው። ከጓደኞች አብርሃ ከምትሰራቸውን ሰዎችም ሰላቢ መንፈስም አይጠፋም። ብዙ ጊዜ ያንተ የሆነውን ነገር ላብህን ማለት ነው ደምህን ወሰደ ማለት ያንተ ድካምን ህይወትህን ለአንተ ሊሆን የሚገባቸውን ነገሮች የሚወስድብህ ሰው ሊኖር ይችላል። ከገንዘብ ጋር፣ ከህይወት ጋር፣ ከዛ ጋር በተገናኘ ራስህን ቼክ አድርግ። ከህልሙ ጋር ነው እንግዲህ ምነግርህ የእውነት ነው አይደለም ወይም ሊመጣ ይችላል። ለወደፊቱም ደግሞ መጠንቃቄ ማድረግ ያለብህ ነገር እንዳለ ነው የሚያሳየው። ልክነና ሁሉ ምትላቸው እንዳሉ ናቸው። ሁም ስናዳም፣ ስንጠማ ስንሰማውም ሁሉ ትክክል የሆነ ነገር ነው። ታረግልን እና ይገባኛል አንድ ደግሞ የመጨረሻ ህልሜ አጭር አጭር ነው። ማለሙ ህልሜ እንጃ አጭር መስሎ እንጂ ህልም ገና እንደተኛ ያየኸው ህልም ከሆነ ይጠፋል ይባላል። ሌሊት ስድስት ሰዓት ላይ በጣም በተለይ ህልም ያለ እንቅልፍ ከወሰደ በኋላ የምታየው ህልም ይጠፋል። ሊነጋጋ አካባቢ የምታየው ህልም ነው በብዛት የሚታየው። እና ብዙ ህልም እኮ ያህል ሰው ቢያንስ በአንድ ሌሊት አራት ሶስት ህልም ያያል። ግን የሚያስታውሰው አንዱን ወይ ሁለቱን ነው። ያ በጣም ልክ ነው። አንዳንዴ ይጠፋብኛል። ሶስተኛ ህልሜ ደግሞ ትምህርት ቤት የማርበት የነበር ትምህርት ቤት ነበር። እዚህ ሀገር እዛ የማርበት የነበርኩኝ አስተማሪ ነበር። እዚህ ሀገር ቋንቋ ምታስተምር አስተማሪ። በዛ ደህና ነበርኩኝ በዛ ትምህርት። ከዛ በቀደም ያለምኩት ትምህርት ቤት እንትን ሆነን ተፈትነን ፈተና ተፈትነን ከሀያ ነበር ፈተናው። መጀመሪያ ሚስተር ነው ደግሞ የፈተናው መጀመሪያ መግቢያ ትምህርት ቁጭ ብለን አጋጣሚ መጀመሪያ ፈተና ነበረች። ህልምህን ትምህርት ቤት ልክ ነው ምነገራል ከዛ ትምህርት ቤት ቁጭ ብለን ፈተና ላይ ስንፈተን ፈተና የኔ ፈተና ጥሩ ውጤት ነው። ከአስራ ከሀያ አስራ ሰባት አመጣሁ ማለት ነው። አሁን ሁሌ ስትሰጣቸው የተፈተኑትን እኔ ቆም ብዬ ልወስድ አንድ ቆያለችኝ እና ቆየው። ከዛ መጨረሻ ላይ እንትናቸው አንጨብጭ ብለት አለቻቸው ለሁሉ ከልክ እውነት እንደሚመስለው የአንጨበጭ ያልበቃ ደስ ብሎኝ ተነስቼ ጎንበስ ብዬ ምናምን የሳቁኝ የፈተና የተቀበልኩኝና ፈተና የተቀብዬ ከፈተና ጋር ደግሞ የሆነች እንትን ካርድ የምትመስል የትምህርት ካርድ መንቀሳቀሻ ያለ አይደል፣ እንደዛ ሰጠችኝ፣ እንደዛ ሰጣኝ። በቃ ደስ ብሉኝ የሁሉ ሰው አንጨብ ትበሉኝ ምናምን ቁጭ አልኩኝ። ይሄን ያየኸው አዎች ናጣው። አዎ ፈተና መፈተን ፈተና ስታልፍ ማየት ማለት አልፈኸዋል ሳይሆን ልታልፈው የምትችለው አንድ የሆነ ፈተና መጥቷል እና አይዞ አትፍራ ነው። ብዙ ጊዜ ህልም በህልም ፈተና ማለፍ አልፈህዋል ማለት አይደለም። ህልም ወደኋላ፣ አሁንና ወደፊት ያለውን ነው የሚያሳየው። ግን ድል ስታደረግ ብዙ ጊዜ ካየህ ድል አርገሃል ማለት ሲሆን ድል ማድረግ ትችላለህ ማለት ነው። ድል ማድረግ ትችላለህ። ማሸነፍ፣ መውጋት፣ ጠላትን የሆነ በጦር መውጋት ምናምን የምታሸንፈው ነገር ላይም ያለውና አትፍራ ነው። ይህንን ህልም የምታየው ደግሞ በፍርሃት ሰዓት ነው። በመዘናጋት ሰዓት ነው። የሆነ ውስጥ ሲሸበር የምታየው ነገር ነው። ፈተና ላይ መቀመጥ፣ በሕይወትህ ከፊት ለፊት የሚመጣ አንድ የሆነ የምትጋፈጠው ነገር አለ። ፈተና ፈተና ነው። ወረዲ የትምህርት ቤት ፈተና ደግሞ ወደህ ፈቅደህ የምትገባበት ነው። ፈተና ልማር ብለህ ከገባህ በኋላ የሚመጣ አለ ማይቀር አንድ ተማሪ ከተማር ፈተና ፈተና አለ። ስለዚህ አንተ ደግሞ ለአግባ ልውለድ ካልክ ደግሞ ያው ፈተና ማይቀር ነው ማለት ነው። ፈተና የማይፈትን ወይም የማይሳሳት ሰው የማይሰራ ሰው ነው ይባላል። ወይም የማይተኛ ሰው ነው። የማይተኛ አያልምም። ህልም ተፈርቶ ሳይተኛ አይታደርም ይባላል። ስለዚህ አንተ ፈተናውን ስታልፍና ሲጨበጨብልህ ያየኸው አፈጻጸሙ እግዚአብሔር አንተን መጨረሻ ላይ እንደዚህ እንድትሆን ይፈልጋል። ሴቷ የቤተክርስቲያን ምሳሌ ናት። ወንበሩ ላይ የተቀመጥክበት ወንበር ደግሞ የአንተ የብቻ የራስህ ህይወት ነው። በዙሪያ ያሉት ደግሞ በአንተ ተመሳሳይ አይነት ህይወት ውስጥ የሚኖሩ በለትዳርም ህይወትም የተለያየ አይነት ስራ የሚሰሩ ሰዎች ማለት ነው። ግን ያቺ ካርድ ስጋና ደግሞ ናት። ጥሩ ሀሳብ ጥሩ እንደዚህ እናስባለን ባለቤቴ ጋር ሁሌ እናስባለን ኧረ መቼ ነው እንደዚህ እናደርግ ኧረ መቼ ነው የምንቀበለው ምናምን እንላለን ወደ ወደፊት ነው ያልኩህ ለዚህ ነው አሁን አሸንፈኸው ሳይሆን የምታሸንፈው ነገር አለ ግን ካርዷን ተቀበል ማለት ነው ስለአሸነፍክ አይደል ካርዱ የተሰጠህ የሰጠች ያቺ ሴት ስለዚህ ፈተናው ቀኖና ውሰድ ንስሐ ግባ ቀኖና ውሰድ ፈተናውን ተጋፈጠው ስጋና ደግሞ መቀበል የምትችልበት ሁኔታ ላይ ሁን ራስህን እዛ ላይ አስቀምጠው እና መጨብጨቡ ምን ማለቱ እነዛ እዛ ክፍል ውስጥ ያሉ ሰዎች በሙሉ በአንተ ትዳር በአንተ ህይወት ማድነቃቸው ነው። ብዙ ጊዜ በህልም ማጨብጨብ ምንድን ነው የሚያሳየው? በአንተ ዙሪያ ያሉ ሰዎች ካጨበጨቡልህ ሁለት ትርጉም ነው ያለው። ፊታቸው ምን አይነት ገጽታ ላይ ሆኖ አጨበጨቡ? እና ሲያጨበጭቡ ደግሞ ፊታቸው የማይታይ ከሆነ እነዛ ሰዎች ለአንተ ያላቸው እይታ ይለያያል፣ ትርጉሙ ማለት ነው። ፊታቸው እየታየ ከሆነ ሙሉ ማንነታቸው ነው ለአንተ አድናቆት ክብር የሰጡ። ፊታቸው ባይታይ ከሆነ ግን ችግር አለ እና በጆሮህ ብቻ የምትሰማው ጭብጨባ ከሆነ ደግሞ በዙሪያህ ያሉ ሰዎች በአንተ ህይወት ውስጥ የገቡ ሰዎች በአንተ ህይወት፣ በአንተ ትዳር ላይ ያላቸውን አድናቆት እየነገረህ ነው። ያ ማለት ግን ይወዱሃል፣ በጣም ያደንቁሃል፣ ትዳርህ ጥሩ ነው፣ ሚስትህን ትወዳለህ፣ ልጆችን ትወዳለህ ማለት ሳይሆን ስለምትወድ ልጆች ሚስትን ስለምትወድ ሰዎች አንተን ስለሚያከብሩህ እንዳትሰናከልና ፈተና ለሌሎች ሰዎችም መሰናክል እንዳትሆን ቃሌ በአንተ ውስጥ ነውና እንዳትሰናክል ተጠንቀቅ እያለህ ነው። ማስጠንቀቂያ ነው፣ ባይዘው ጭብጨባ ግን። ሁሌ ደግሞ አንድ የሚፈታትን ነገር አለ። በቃ እንትን እንደዚህ ሆነ። አሁን በጾም ጊዜ ጾም ነው አይደል? ግን የሚፈታትን ነገር አለ። ወደ ሌላ ታስባለ ምናምን፣ ወይ ሌላ ሴት እንትን፣ የሚፈታትን ነገር አንዳንድ ችግር ላይ ይመጣል። ትንሽ ያስቸግራል ደግሞ ምንድን ነው ስ የሚያስቸግር፣ ዋን ነው እንጂ በቃ አንዳንዴ የሆነ ዝም ብለ ሳታስብ ሌላ ሴት አእምሮ ላይ ትመጣለች። ሌላ ሴት የምታውቃት ትሆን ማታቃት በቃ አእምሮህ ትመጣና የሆነ የዝሙት ነገር የምትፈታት ነገር ደግሞ አለ። በሶስት አይነት መንገድ ነው በህልም በትዳር ውስጥ ሆነ ሴት ከመጣች ቢላውም የማታውቃት ሴት ከሆነች የማታውቃትም ትሆን የምታውቃት። በሶስት አይነት መንገድ ነው በህልም መታ የምትገናኝ ሴት ለወንድ ከሆነ ማለት ነው አንደኛ ትዳር ከመያዝ በፊት የምታውቃቸው ሴቶች ካሉ ከእነሱ ላይ ያለው መንፈስ አንተ ጋር ገብቶ ስለነበረ በፊት እግዚአብሔርን ሳታውቋ በፊት ገብቶ ስለነበረ፣ አሁን ትዳር ስትይዝ ደግሞ አትችልም፣ በዚህ ህይወት መቀጠል አትችልም። እኛ ከአንተ ጋር እያለን ማግባትም መውለድም ደስተኛ መሆንም አትችልም ብለው ሊፋለሙ ይችላሉ። የሚፋለሙ ስጋና ደሙን የማትቀበል ከሆነ ወይም መንፈሳዊ ሰው ካልሆንክ ሚስትህን ጭናጫ በማድረግ ቁጡ በማድረግ ስንፈተውሲ በመፍጠር አፍረተ ስጋን በማልፈስፈስ ማለት ነው። ለሩካቤ ውስጥ ሰውነት ሁሉ ነገር ፈቃደኛ እንዳይሆን በማድረግ በስራ ደክመህ ወደ ቤት ስትገባ ስጋ ዝሎ ሰውነትህ ዝሎ ደክ ስትተኛ ለሚስትህ ቦታ ለመስጠት ይሄ ነገር አይነጥለዋ። አንተ ላይም እሷ ላይም ትሰራለች። እንደገና ደግሞ የምትወድህ ሴት የምታፈቅር ሴት ካለች እና መስተፋቅር ያደረገችብህ ከሆነች ደግሞ የእሷ የዝሙት መንፈስ በተለይ ተክለቁመና ሰውነት መልክ ምናምን ካለህ የእሷ ማንነት አንተ ጋር ነው የሚመጣው። ለምን ሲያምር ነው የምትለው፣ ባገባሁት አይደለም ሲያምር ስለምትል ከዚህ ጋር በተኛሁ ነው የምትለው። የዝሙት መንፈስ ነው። ስትጾም ስትጸሊ፣ ስትሰግድ፣ ብዙ ጊዜ ወደ መንፈሳዊ ነገር ስንመጣ ይሄ ዝንየት ማፍሰስ በህልም መገናኘት የሆነ ክብድ የሚል ነገር መቶላችን ላይ ዝፍዝፍ ሲልብን ለማማተብ በስማም ለማለት የምንቸገርበት ሁኔታ የሚመጣው ይሄ መንፈስ ከመንቃታችን በፊት የገቡ መናፍስቶች ሴራ ባህሪ ነው። ስለዚህ የመስተፋቅር መንፈስ አንተ ጋራት ስትመጣ ምልክቷ ምንድን ነው? በህልም እንዲያውም አንዳንድ ሴቶች ወይም አንዳንድ ወንዶች በጣም ደስ ይላሉ ይላሉ። በህልማቸው የሚገናኛቸው ነገር ደስ ይላል። መጥቶ ሁል ጊዜ የሚገናኛቸው ሁሉ ደስ ይላቸዋል፣ ከሚሰማቸው ስሜት አንጻር ሲነቁ ያው ፓንት መበስበሱ እንዳለ ሆኖ፣ ዘር መፍሰሱ እንዳለ ሆኖ፣ አለማዊ ሰዎች ከሆኑ ጉዳዩን ይወዱታል። ነጮች በተለይ በዚህ ጉዳይ ላይ በጣም እንደ ተፈጥሮ እንደ እንትን ነው የሚያዩት። በሌላ መናፍስ ማ ነው አማልክት መወደድን ነው የሚያዩት። አዎ እንደገና ሌላው ትልቁ ሶስተኛው ግን ዋናው በህልም መታ እንደዚህ የምትገናኝ ከሚስትህ ላይ የሚመጣው መንፈስ ነው። ከሚስትህ ላይ ይመጣል። ለምን ሲባል ሚስትህ ላይ የነበረው መንፈስ ምናልባት በሰንበት ቀን ወይም በግዝት በበዓላት ቀን በምናምን ቀን አንተን ከሃይማኖት ስርዓት ለማሳሳት ወይ ሽቶ ተቀብታ፣ ወይ የሴትነት ጠረኗ ምናምን እንዲሸትህ ምናምን በማድረግ ሲፈታተን የነበረውን አንተ ስትቋቋመው በህልም መጥቶ ይገናኛል። ስትቋቋሙ በተግባር ሊያሰናክልህ የነበረውን አንተ ስትችለው ከዛ በህልም ይመጣል ማለት ነው። ህሊና ላይ የሚያርፋለ ሮሃኒ የሚባል መንፈስ። ሰላም ሰላም እንዴት አለን እግዚአብሔር ይመስገን። እኔም አንድ ሶስት ህልሞች አሉኝ። በባለፈው ያቋረጥኩት ነው ቦታ ልልቀቅ ብዬ ሲበዛ ህልሙ የተወሰነ ተናገሩ ያቋረጥኩትና ከዛ በኋላም አንድ ሁለት ጨምሬአለሁ። እና ምን ይመስለኛል ናይጄሪያ ሀገር ሂጄ ይመስለኛል። እና ናይጄሪያ ሀገር ወደ ዋናው ከተማ ስገባ እዛ ኬላ አለ ኬላ አለና ሁለት ሴት ልጆች እና አንድ ጅብ አለ እዛ ኬላ ላይ ሰዎች ይዘዋቸው እዛ ተቀምጠዋሉ። እና ወደ ዋናው ከተማ ለመግባት እነዛን ሴቶች ራስ ራሳቸውን በጅብ መጥተህ ወይም ደግሞ ያንን ጅብ ዘለህ ነው ወደ ዋናውም ከተማ መግባት የሚቻለው ይሉኛል። እንደዛ ነው የሚቻለው ሲሉኝ ሁሉ ሰው እንደዛ እያደረገ ይገባል። ይሄ ሀገሩ ግ ነው እና እንደዛ አድርገሽ ለምገቢ ወደ ዋናው ከተማ ለመግባት ተፈለግ ሲሉኝ፣ እንደዚህማ አላደርግም፣ ለምን እንደዚህ ያደርጋለሁ? እንደዛ ታላደረግሽማ ትመለሻለሽ ያሉ፣ እሺ ብዬ ተመለስኩኝ። ተመለስኩና ወደ ሆነ ሰፈር ገባሁ። ወደ ሰሆነ ሰፈር ስገባ የዛ ቀበሌ አስተዳዳሪ ሴት ናት የገቡበት ሰፈር አካባቢ እሷ ይሄ እኮ የሀገሩ ህግ ስለሆነ እዛም አደርግ አለብሽ ትለኛለች። እኔ እንደዚህ አደርግም። እኔ እንደዚህ ሳየው የባዕድ አምልኮ ነው የሚመስለኝ ለም እንደዚህ ሰዎችን ራስ ራሳቸውን የተቀመጡ ሁለት ሴቶች አሉ እነዛ መት እና ጅቦችን ዘልል ለምንገባለሁ ስላቸው አዎ ህጉ ነው ሁሉ እንደዛ እያደረገ ስለሚገባ እንደዛ ማድረግ አለብሽ ትለኛለ። አይ እንደዛ ስለሚያደርገው ብመለስ ይሻለኛል ስላል ይህማ አይሆንም ብላ ታባረኛለች ታሯሩጠኛለች። በቃ በሰፈር በየቤቱ እየሮጥኩ እደበቃለሁ። እየመጣች ታባርረኛለች ታሯሩጠኛለች። ሌሎችም ሊደብቁኝ አልቻሉም። ይሄ ህግ ስለሆነ ማክበር አለብሽ ማድረግ አለብሽ፣ ሁሉ እያደረገ አደል ይሉኛል ማለት ነው። እንደዛ እያሯሯጠችኝ እያሯሯጠችኝ አላደርግም ብዬ እኔም እንደዛ ሳላደርግ እሷም እያሯሯጠች ሳትዘኝ ከህልሜ የነቃሁ ማለት ነው። አዎ በህልም ጅብ ማየት ሁለት ትርጉም ያለው አንደኛ፣ የቡዳ መንፈስ ነው። ሁለተኛ ደግሞ የሰላቢ መንፈስ ነው። አንቺ ጋር ግን የሚታየው የሰላቢ መንፈስ ነው። ምናልባት በዙሪያ ያሉ ሴት ጓደኞችሽም ሊሆኑ ይችላሉ። ጎረቤት፣ ዘመድ፣ ማንነት ያላቸውን አላቅም። ብቻ በገንዘብም ይሁን በትዳር በማንኛውም አይነት ህይወት ከአንቺ ተጠቃሚ የነበሩ ሰዎች አሉ ማለት ነው። እና እነሱ መንፈስ ግን አንቺ ውስጥ አለ። አሁን እነዚህ ሴቶች ሳትገስጪ የሴቶች መንፈስ ነው ባይዘው የሴቶቹን መንፈስ ከጓደኞች የመጣውም የምቀኛም የሰላቢ መንፈስ ይሆናል። ይሄን ሳት ገስጪ ወደሚቀጥለው ስቴፕ ማለፋት መግባት ወደምትፈልጊው ቦታ ምናልባት ናይጄሪያ ብለሻልሽ ከምን ጋር እንደሆነ ባይገናኝም ወደሆነ ሀገር ፈተና ወዳለበት ሀገር ለመሄድ ወይም ደግሞ የሆነን ፈተና ለማለፍ ወደን ፈቅደን የምንገባበት አንድ የሆነ ፈተና አላ አደለም እና የሰው ሀገር ነው በእርግጥ ናይጄሪያ ለምን ናይጄሪያ እንዳየሽው አይገባኝም። እኔ ስረዳ ግን አንቺ የሆነ ቦታ ልትሄጂ አስበሻል። አይቀርልሽም ፈተና፣ የማታውቂው አገር ነው። የትም ቦታ ብትሄጂ ግን ወደማታውቂው አገር ለመሄድ ቢያንስ ሴቶቹን ራስ መቀጥቀጥ፣ ጅቡን ማለፍ ያስፈልጋል ሲል ሰላቢ መንፈስ በአንቺ ላይ ነበረ። ያ የሰላቢ መንፈስ ከውስጥሽ ሳይወጣ በክፋይን የሚመለከትሽ የቡዳ መንፈስ ሳይያዝ ከሴቶቹ የመጣው ፈተና አንቺ ሳይላቀቅ ወደሚቀጥለው ስቴፕ መሄድ አትችይም። ማለፋት ሺም ማለት ነው። ኦኬ ትክክል መምህር። ምናልባት ከሴቶች ጋር ከሴቶች ጋር በተገናኘ አለ። ትክክል መምህር አለ። በጎረቤቴ ላይ ብዙ ነገር ያለው አለ። ሁለተኛው እንትን ህልሜ ደግሞ መኪና መንዳት አልችልም። እኔ መኪና አለን፣ ግን መንዳት አልችልም። ክፈሩ መቀመጫ ላይ ቁጭ ብዬ በጣም ወደ ውስጥ ገባሁ። ወደ ውስጥ እና መሪውን እንደዚህ በጣም ተስቤ ነው የምንይዘው። ተስቤ ይዤ መሪውን ተራራ ቦታ፣ ብዙ ድንጋይ ያለው ብዙ ትልልቆች ድንጋይ ያሉበት ቦታ ተራራ ቦታ ነው። በጣም ተራራ ቦታና መኪና እንዳት አልችልም። ግን በጣም ታች እዛ ሹፌር መቀመጫ ብዬ በጣም ተስቤ መሪውን ይዤዋለሁ መሪውን ይዤ እነዳለሁ እየነዳሁ እንዴት በዚህ መሀል መንዳት እችላለሁ? እኔ ደግሞ መንዳት አልችልም። እንዴት መኪናውን አንቀሳቀስኩት? እንዴት ነደውት? እያልኩ እና ያን ሁሉ ድንጋይ ያን ሁሉ ትልቅ ድንጋይ ያለበት ቦታ ግን መኪናዋ ድንጋይ በውስጥ ውስጥ እያረገችኝ ክም እንደምችል ሰው ትወስደኛለች አጥታ ማለት ነው። እዛ አንድ የባሌ ጓደኛለ እና ይለኛል፣ እሱ ይችላል መንዳት። እናተረግዘኝ ይህን ነገር እኔ መንዳት አልችልም ብዙ ድንጋዮች አሉ። ታገዘ ምናም ስለው ጥሩ እየነዳሽ ነው ሂጂ አሁን ጥሩ እየነዳሽ አለ ሂጂ ጤ በቃ እንደነበር ሽ ህጅ እንጂ ይለኛል እና መሬቱን ማየት አልችልም። በጣም ውስጥ ጠልሜ ያለሁ በጣም ተስቤ ነው መሪውን ይዤ ያለሁ ግን እነዳለው እየነዳው እዛ ሁሉ ድንጋ ውስጥ ውስጥ ነው የምትወስደኝ። የሚ ምንም ድንጋዊ መታኝ ምን አይ በጣም ተራራ ነው ውስጥ ውስጥ ትወስደኛለች። እና እንደዛ አይነት ህልም አየው። መኪናው ነው መኪና እየነዳው እንደዛ ውስጥ ውስጥ እሺ አይ፣ መኪና እንጂ ተብላ ስትጠራ አልሰማሁም ብዬ እንግዲህ፣ የኛ መኪና አንች ነው መሰብ ነው። እንደ ሴት ካየሻት ብዙ አገልግላቸዋለች ማለት ነው። የእናንተ መኪና፣ ይኸውልሽ፣ በህልም መኪና ማየት የራስሽ የገዛ ስጋሽ ነው። ሹፌሩ ደግሞ ነፍስሽ ናት እና መኪና መንዳት አትችይም፣ ግን ነዳሹ። በህልም ምን ማለት ነው? መጾም፣ መጸለይ። ምናልባት እርግጠኛ ነኝ ብዙ መስገድ ትንሽ ትቸገሪ ነበረ መሰለኝ፣ የሆነ ፍርሃት ምናምን፣ በዚያ ነገር ወደ መንፈሳዊ ህይወት ለመግባት ተቸገር ነበረ ብዬ አስባለሁ፣ በተለይ ለመስገድና ለመጾም። እንዲህ አይነት ሀሳቦች ከበፊት ጀምሮ የነበሩ ስከሆንች አተፍሪ ተራራ መውጣት ጾም ነው። ጾም ጸሎት፣ ወይም ቀኖና ነው። ከካህን ሄዶ ንስሐ ገብቶ ቀኖና መቀበል ነው። ተራራ መውጣት በህልም በእናቶቻችን በአባቶቻችን የታወቀ ነው። ማንንም ሰው ተራራ ሲወጣ ከታየ ጾም ጸሎት፣ ወይ አንድ የሆነ በነፍሱ ጉዳይ ላይ መግባት የሚገባው አንድ የሆነ ጉዳይ አለ የግድ አንድ ቻሌንጅ ወይም ደግሞ አንድ የሆነ ቅጣት መቀጣት እንዳለበት ማሳያ ነው እና መኪናዋ ስጋሽ ነው እና በቃ የዛሽ ስጋሽ ከወጣች አንድ ያስጀምሪው ካስጀምርሹ በኋላ በዛው ትቀጥያለሽ። ጥሩ የሆነ አካሄድ ትሄጃለሽ። የፈራሹ የሆነ ጉዳይ ይኖራል ለመግባት ወደ ሆነ መንፈሳዊ የሆነ ጥግ ቀጠሮ ያዝሽበት አንድ ጉዳይ ካለ እና ስጋሽ በእጅሽ የምትቆጣጠሪበት በነፍስሽ እጅ ማለት ነው። በሃይማኖትሽ እጅ፣ በመንፈሳዊ ማንነት እጅ ቁጥጥር ውስጥ የምታደርጊበት ጊዜ ይመጣል። ለአሁኑ ግን አንድ የተሸነፍሽበት ነገር እንዳለ ማሳያ ነው። ያ ምንድነው? ፍርሃትሽ ነው። ተቋረጠባቸው። የሰሙኝ ይሆናል ብዬ አስባለሁ ፍርሃት፣ መፍራት፣ መኪና መንዳት አለመቻል ማለት ለአንድ ነገር ራስን አለመስጠት ማለት ነው። የሰማሽኝ ነው። መኪና መንዳት አልችልም ማለት የመለማመድ አጋጣሚው ላታገኝ ትችላለሽ። ወይም ደግሞ አሁን ለምሳሌ መኪና መንዳት በጣም ነው የምፈራው። ከሹፌሩ ጎን ስቀመጥ እግሬ ውጥር ነው የሚለው፣ በቃ መጋጭ ነው የሚመስለኝ። እሱ ለነዳውን ይጨናነቃለሁ። የእውነት በባህሪ ማለት ነው። በባህሪ እና ግን በኖርማሊ ቢያስተምሩኝ ቢያስነዱኝ እለምዳለሁ የሚል ደግሞ ውስጥሽ ይኖራል። ማንኛውም ሰው ከእናመንፈሳዊ ሕይወት ላይም እንደዛ ነው። ስጋሽን ስግደት ካስለመድሽ፣ ጾም ካስለመድሽ፣ እንዲያውም በጣም የማይወጣውን ከባዱ ነገር ትወጪዋለሽ ማለት ማሳያ ነው። ድክመትም አለ እውነት ነው። እሺ ሶስተኛው ደግሞ አሁን በቀደም ነው ያለምኩትና የሆነ ስራ ቦታ የሆነ ሴት የምትሰራ ጽይም ሴት ናት። እንደዚህ እንደ እናቶቻችን ያለች ሴት ውፍርፍር ያለች ጽይም ሴት ጽይም እናዋድስ የምል ማለት ነው። ከእሷ ስራ ቦታ ሄድኩና ታግ ያለሽ ወይ ስራት በጣም ሙሉ ፍቃደኝ ታው አግዝሻለሁ ብላ በደስታ ለማገዝ እንትናለች ፈቃደኛ ሆነች ማለት ነው። የምጠይቃትን ሁሉ አ አግዝሻለሁ ነው በቃ የምትለኝ። እኔ አግዝሻለሁ፣ ይህን ይህን ብዬ ስጠይቃት፣ እኔ አደርግልሻለሁ፣ እናግዝሻለሁ ትለኛለች እና ያንን ስራዋን ቦታ እንዲሁም እዚህ ሰራ ቦታ አንቺ ብሰበት ትለኛለች እና አብሬያት እስከ ተቀመጥኩ ሰዓት በዛ በተቀመጥኩበት ረዥም ሰዓት አብሬያት ተቀምጨ ምንም ስራ አሰራም። ምንም ስራ የለውም። እንደ ህን ያ ሰዓት አብሬሽ ቁጭ ብያለው፣ ግን አንድ ነገር አልሰራሽም። ምን ስራ አለሁ? ይሄ ነገር ስላተኝ፣ አሁን አይደለም ስራው፣ በኋላ ነው ስራው የሚመጣው። በኋላ ግን ማስተናገድ በጣም ይሻል። ብዙ ሰዎች ይመጣሉ፣ ብዙ ስራ አለው። አሁን ግን ስለለም ትለኛለች። አፍቃደኛ ሲሆን ሸክ ለማገዝ በጣም ፍቃደኛ ነ የምትለኝ ሁሉ ለማገዝ ፍቃደኛ ነ በጣም በደስታ በሙሉ ደስታ ነው እንደዛ የምትለኝ ና እዛ መጨረሻ ላይ ምን አለችኝ? የትዮዋ ባል የአንድ አካባቢ ኃላፊ ነው፣ በጣም ኃላፊነት ያለው ሰው ነው ባለስልጣን ምን ትለኛለች ሴትዮ ልጅ አሏት እዛ ግን ከዛ ልጆች በኋላ መውለድ ትፈልጋለች። ግን መውለዳችን ምን ትለኛለች ከባህኔ ልጅ ወልደች ስጭ ነው ልክ ከማፀን እንደወጣ አድርጌ ልጁን አሳድግ ብለው እንደ ራሴ ልጅ አድርጌ እንከባከበዋል። ከባሌ ልጅ ስጭኝ ትለኛለች። እንዴት? እንደዚሁ ይሆናል። ታንሽን እኔ እንዴት ልጅ ወልጅ ስላት፣ በቃ እኔ ፈቅጄ ፈቀድኩልሽ። ከባሌ ልጅ ወልደሽ ስጭኝ ትለኛለች። እንደዚህ አይነት ህልም አይሆን በቀደም ነው ይገርማል። በገሃድ አንድ ማቃወም አለ። ልክ እንደዚሁ በትክክል በህል ማይታ በእውንም ንእሪያው ራሱ መጥቶባታል። አንዴት ልጅ እንግዲህ ያንቺ ትዳር ላይ ያለች ሰው ነሽ። ልጅ አላችሁ እናንተ? ልጅ አሉኝ። አሁን ደግሞ አምስት ወር። አዎ ስለዚህ ልጅሽን ለታቦት ስጭሽ ከባሌ ያቺ ሴት ቤተክርስቲያን ናት። የቤተክርስቲያንን ያጫት ደግሞ ክርስቶስ ነው። ሙሽራው ክርስቶስ ነው። ሙሽራዊቱ ቤተክርስቲያን ናትና ልጅሽን በስለት መልክ ለእግዚአብሔር መስጠት እንዳለብሽ ማሳያ ነው። ከባሌ በስለት መልክ ለእግዚአብሔር ስጭልኝ እግዚአብሔር እንዲያገለግል አምጪ እንደማለት ነው። ያች ቤተክርስቲያን ናት። ያች በዛ ለምን አሁን አይደለም ጊዜው። በጣም ብዙ ስራ የሚበዛበት ሰዓት ይመጣል ማለት በልጅሽ ዘመን ሲያድግ በጣም ትልልቅ ብዙ ስራዎች አሉና እና ከሌጋ ስሪ ደስ ያለሽን እያግዝሻለሁ፣ በሁሉ ነገር እያግዝሻለሁ ማለት አሁን ለምታረጊው ነገር በሙሉ እኔ ፈቃደኛ ነኝ፣ እንከባከብሻል፣ ለማንኛውም ስርዓት ማለት ነው። ልጁን ተወልዶ እስኪያድግ ድረስ ቤተክርስቲያን ዝግጁ ናት። እኔ ይህን ነገር በአካል ስለማቅረው፣ እንደዚያ ነገር በህልም በተደጋጋሚ ልጅ ወልደሽ ስጭኝ ብለው የሚማጸሉ ሴቶች መጥተው ተማጽነው ራሳቸውም በእውን መጥተው ጠይቀዋል። እንደገናም ደግሞ የቤተክርስቲያን ምሳሌ ሆኖ መጽሐፍ ላይ ማንበቢ እጅግ በጣም ነጭ ልብስ የለበሰ ሴት መታ እባክሽን የምትወልጁ ልጅ ለባሌ ስጭልኝ ብላ አንዲት ሴት ስትማጸን፣ ያቺ ሴት ደግሞ በቤተ ክርስቲያን የተመሰለችው ሲፈታ ህልሙ ራሱ የመጽሐፉ ል እንዲሁም በሰው ተመስሎ የሚመጥ ለምሳሌ መጽሐፈ ወግሪስ ወቅሪስ ይሉታል። ምናልባት አባ ገብረ ኪዳን ይመስሉኛል፣ ይህ መጽሐፍ የጻፉት ግን በታሪክ ላይ በገዛ መጽሐፉ ላይ ምን ይላል? ይሄ ውቅሪስ የሚባለው ሰው አንዲትን የባለስልጣን ሚስት ይወድና ከእሷ ጋር ለማማገጥ ይሞክራል። ሲጀምር ገና ታሪኩ ማለት ነው። ቅዱሱ አባት ገና ህይወቱ ሲጀምር ከአንዲት ሴት ጋር ለመተኛት፣ ትዳር ላይ ያለችን ሴት ለመተኛት ሲሞክር ይላል። በህልሙ እግዚአብሔር እንዳይሰናከል እኮ ነው እንግዲህ ሲያስተምረው። በህልሙ መልአኩ የሚጠብቀው መልአክ በሚወደው ሰው በኩል መቶ ተመስሎ አናገረው ይላል። ህልም ያየው ይሄ ውቅሪስ የሚባለው ህልም ያየው በጣም ብዙ ሰዎች እጃቸው ታስሮ ታስሮ ታስሮ ይገረፋሉ፣ ይጠየቃሉ። ሊገደሉ የተዘጋጁ ሰዎች አሉና ከነዚያ ውስጥ አንዱ እራሱን ሆኖ ያገኘው ይሄ ውቅሪስ ቅዱስ ውቅሪስ ማለት ነው። ሊቅ ነው። በጣም ብዙ መጽሐፍት ጽፏል። ከዛ ወይኔ ምን አድርጌ ይሆን እኔም፣ ያ ሰውዬ የሴትዮዋ ባል እኔንም ከሶኝ ይሆን ለምን ይሆን እዚህ የመጣሁት እያለ ሲብሰለሰል ከራሱ ጋር በጣም የሚወደው በሰፈር ውስጥ በጣም የሚወደው ሰው ይመጣና አንተ ሰው እዚህ ለምንድን ነው የመጣኸው ምን አጥፍተህ ነው? ሲለው ኃጢአቱን ሊደብቅ ይሞክራል። ከዛ አጥብቆ ሲጠይቀው አይ በቃ ልንገረው ይልና እኔ እዚህ የመጣሁት ምናልባት የቀረብኳት ሴት ባለቤቷ ከሶኝ ይሆናል ብዬ አስባለሁ እና ሲለው፣ በል በወንጌል አምልሃለሁ ከዚህ ነገር ራስህን ጠብቅ፣ ራስህን ጠብቅ፣ ራስህን ጠብቅ ብሎ በሚወደው ሰው በኩል መቶ የሚጠብቀው መልአክ አናገረው ይላል። ስለዚህ አንዳንድ ጊዜ መልአክ ነው ግን መልአኩ መገለጥ የሚፈልገው በማን ነው? በሰው አድሮ ነው ማለት ነው አሁንም አንቺ ያየሻቸው ያች ሴት እመቤታችን ወይም ደግሞ ቤተክርስቲያን ትሆናለች እና ያንን ልጅ ውለጅ ልጅ ስትል ልጅ መውለድ በህልም ምንድን ነው ብዬሻለሁ? ባለ ሀሳብ አንድ ነገር ማማጥ ነው፣ አንድ ነገር ማፍለቅ ነው፣ ከውስጥ የሆነ ደግ ነገር ማውጣት ነው ብያለሁ። አምጦ መውለድ ማለት የሆነ ጭንቀት መገላገል ነው። በህልም መውለድ ማርገዝም ልክ እንደዚሁ ነው። አንድ የሆነ ከባድ ሀሳብ ማሰብ መጽነስ፣ ያንን ነገር ደግሞ ስትወልጅ ካየሽ ደግሞ ሲያዋልዱሽ ካየሽ ደግሞ እጅግ ሰው ያስፈልግሻል። ተጨንቀሻል። የሆነ ሀሳብ ውስጥሽ ወጥሮሻል ማለት ነው። ለካህን ራስሽ ማስመርመር እንዳለብሽ ማሳያ ነውና፣ ይሄ ቅዱስ ፍቅሪ ስም በሚወደው ሰው በኩል ነው ህልሙን ያየው መልአኩ። አሁን ቺም ደግሞ ልክ እንደዛውን ያየሹ ማለት ነው። እንግዲህ አላርዝምብሽና ይህች ሴት በበጎ ነገር አይተሻት ቤተክርስቲያን ነች ወይም ቤታችን ነች ብትባል ባክሽን ልጅ በአሁኑ ሰዓት የሚያስተምር የለም ወይም ደግሞ የሚቀድስ ቤተክርስቲያን ተረካቢ የቁርጥ ቀን ልጅ ዲያቆን መሆን የሚችል ሰው የለምና ልጅሽን ስጪ እያለችም ሊሆን ይችላል። ቤተክርስቲያን አይታወቅም። እና የምትወልጅውን ልጅ ለታቦት ስጪ፣ ለቤተክርስቲያን አገልጋይ እንዲሆን፣ ወንድ ከሆነ ዲያቆን፣ ሴት ከሆነች ደግሞ በተቻለሽ አቅም የቤተክርስቲያንን ትምህርት እንድትማር አድርጊያት። እሺ! እሺ!